ይደብረኛል። በጣም ነው የሚደብረኝ። ለቀልድም ቢሆን ያስጠላኝ። ሰላም አለይኩም ዋለይኩም ሰላም ወራመቱላ ወበረካቱ። ወንድሜ እንዴት ነህ? ወንዴ እንዴት ነህ? ሰላም ነህ? አለን? ሀሳብ አስተያየት አለ ወንድም? አዎ አለኝ። ለምንም በአንድ ለሆነ ወደ ባህር በር ጦርን አንገጥም። ወደዛ እርስ በርስ ጦርነት ሳንጨርስ ወደ ባህር በር ሌላ ጦርነት ወንድሜ፣ አላለቀም እኮ እኛ ገና እኮ ነው እኛ እኮ እርስ በርስ እኮ አላለቀም። ለኢትዮጵያ የባህር በር ያስፈልጋል። ስለዚህ ሁላችንም በአንድነት ተነስተን የባህር በራስህን መመለስ አለብን። መስኮት ሳያስፈልገንም ነው የዘበኛ ቤት ነው፣ በር ብቻ ነው የሚያስፈልገን። ያው መስኮትም ያስፈልጋል፣ ያው በእግረ መንገዱ ይከፈታል። እና እንዴት ነው አንባር የምናመጣ? ሁላችንም ጣሳ ይዘን ሂደን ከባሩ ውሀ እየዘገንን እንምጣ ወይስ እንዴት ነው? እንደ ሀሳቤ ማለት የጠፋ ታሪካችን ስላለ መመለስ አለብኝ አለብኝን። የድሮ ታሪክ አስመላሽ ኮሚቴ ነኝ። የድሮ ታሪክ የቱ ነው ወንድሜ እስኪ ንገረኝ? ብና ታሪካችን ጠፍቷል። እንዴት ጠፋ? እንደጠፋ ሰው ፍለጋ አልወጣም? ለፖሊስ አላሰ ማላካትክም? ምንድያ አይደለም ወንበዴ ሰውዬ እኛን እርስ በርስ እያባላ የኖረውን አላየህም? ምን ረሱ ምን አለ እርስ በርስ እየተባለ ነኛ እሱማ ተጋብዞ ብር ተከፍሎት አብይ አህመድ ናብሎት አብይ አህመድን የሆነ ሰዓት ሲያወር አልሰማሁም። እኔ የኤርትራ የውጭ ጉዳይ ሚኒስትር ነኝ ሲል አልሰማሁም። ሰምተዋል አሁንሽ መፍትሄ ምንድን ነው እስኪ ለኢትዮጵያ የባህር በር አያስፈልግም ብለህ ታስባለህ አብይ አህመድ የኤርትራ የውጭ ጉዳይ ሚኒስትር ነኝ ብሎ መፍትሄ የሆነ እኔን ትጠይቀኛለህ የውጭ ጉዳይ ተጠይቀው የኤርትራ የውጭ ጉዳይ ሚኒስትር እኔ አልኩ እኮ ታጥቄ የትግራይ ልጆችም የአማራ ልጆች የአፋርንም አንድ አድርግቼ ውጊያ ልጀምር ነው ምን ትላለህ አብይ አህመድ ነው የሚጨፈጭፍ አብይ አህመድ እኮ የኤርትራ የውጭ ጉዳይ ሚኒስትር እኮ ምን አጋባኝ እኔ ስለ አብይ አህመድ እኔ እኔ እኮ የድሮ ታሪክ አስፈላጊ ኮሚቴ ነኝ አልኩ እኮ ታሪክ ነው የምታስመልሰው? አይዋ፣ አልያም እ በእግረ መንገዱ ከ85 ብሄር ብሄረሰቦች 85 ሴት ሊያገባ ነው ምን ትላለህ? ማሻአላህ፣ ከዛ ደግሞ ምን ይህ ባህር በር ከማን ነው? የባህር በር የምትከበለው? ከኤርትራ? የሆነ ሰዓት ላይ አልሰማህም? ኤርትራ ባትኖር ጎዱነን ነበር ሲሉ ፓርላማ ላይ እንዴት ነው ኤርትራ ሄዳሁን ባህር አንጪ የምትላት ታሪክ ነው የምታደረግ? አንተን እንዴት ነው የሰውን ሀገር ደግሞ ደፍሮ የሚሄድ ነውራል። ጅቡ ሰላም ነው እንዴት ነህ ወንድሜ፣ ሰላም ነህ? አለን አለን። የቀደሞ ልጅ እኮ ወኔ ያለው ልጅ ነው። ወኔ ያለው ልጅ ለምንድን ነው የማትወደው አንተ? ወኔ ማለት አልገባኝ? ወኔ ማለት ነው በጀግንነት አላየሁም። የኢትዮጵያ እንዳር ድንበር አስከብራሉ፣ ታሪኳን ወደ ነበረችበት ትመልሳለሁ፣ ማንም ቦዘኔ አይፈነጭባትም፣ እኔ አለሁ። ምን አጠፋ ገጣች ደግሞ። በኮሜንት በኮሜንት የሚሳደው ዝም ብለህ አታውራ፣ ብዙ አታታውራም። ኮሜንት ምናምን አትበል። የቱን ዳር ድንበር አስረዳኝ። በስመ አብ የኢትዮጵያ ዳር ድንበር ባህር በር ለምሳሌ ሎክድ ላንድ ተደርጋ የተቀመጠችው ትክክል እንዳልሆን እና በሸፍጥና በሴራን የተደረገው አንድም በማወቅ አንድም ባለማወቅ ሊሆን ይችላል፣ ግን አሁን ላይ አስመልሳለሁ በጉልበትም ሆነ በጸባይ ብሏል። ይህንም ማለቱ ምንድነው? ጥፋቱ ምንድነው? ጥፋቱ ኢትዮጵያዊ ሆኖ ይህ የማይመቸው ማን ነው? አንድ ነገር ልንገር አንድ ነገር ልንገር ሲጀምር ኢትዮጵያ ዳር ድንበሯን አስጥሳለች በሱዳን በኤርትራ ግዛቷን አደለም ባህራዊ ግዛቴ ነው ልትል፣ ግዛቷን ያስጣሰች ነች። ጅቡቲ በቀደሚው የአየር ክልላችንን ጥሳ ገብታለች። አይ ሉዓላዊነታችን በዚህ ደረጃ የተዋረደው እርስ በርስ ስለምንገዳደል ነው። መንግስት ሆን ብሎ የትግራይን ህዝብ አጠፋ፣ የአማራን ህዝብ አጠፋ። አሁን እኔ ህዝቤን የሚገድል መንግስት፣ ህዝቤን የጨፈጨፈ መንግስት እና ባህር አስመልስ ቢለኝ እውነትህን ነው አይል ስርዓት እኮ ስራ ጅቦ እኮ ስርዓት እኮ የራሱን የቻለ ከሀገር ጋር አያገናኘውም። ራሱን የቻለ አካሄዳለሁ ስርዓት መቼም ቢሆን ይኖራል፣ ይሄዳል። አገር ግን ሀገርና ስርዓት ለመያየት አትሞክር። ስርዓቱ የሚመራው ሀገሩን ኖ ስርዓትን ማ የሚመራው ስርዓት ለጊዜው እንጂ ማለት ነው። ቀጣይነት ያለው አይደለም፣ እምነት አይደለም። ስርዓት ለጊዜውም ቢሆን በዚህ መንግስት ተመርቼ ባህር አላስመልስም። ምክንያቱም የጨፈጨፈኝ ነው የገደለኝ ነው ወንድሞችን በአደባባይ ያረደ ሲረሽን ቪዲዮ አለ። የትግራይ ተወላጆች በሳት እየተጠበሱ በእንጀራ እንብላ በዳቦ የመከላከያ ሰራዊት ሬንጀር ለብሰው ምናምን እና እነዚህ ሰዎች ጋር እንዴት ነው ባህርን አስመልሳለ የሚሄደው? ቢበሉኝስ ለማን ነው የምታስመልሶ ጅቡ ቆይ ባህሩ ቢመለስ ለማን ነው ለአብይ ነው ወይስ ደግሞ ለማን የምትላቸው ሰዎች እነማን ናቸው ለኢትዮጵያ አይደለም እንደ እኔ እኮ ለኢትዮጵያ መንግስት አሁን ይሄ መንግስት አደለ አሁን ያለው መንግስት አደለ ለእሱ መንግስት አምኜ ምንም ነገር አላድረግም እንዲህ መሀል ላይ ቢበላኝስ ቢያርደኝስ ቢገለኝስ አላየም እንዲህ በጩቤ የአማራ ተወላጆች የመከላከያ ልብስ የለበሱ ሲወጓቸው ኦሮሚያ ክልል ደግሞ ባህያ እየጫኗቸው ገለው ሰው መከላከያ ገሎ ባህያ እየጫኑ ምናምን አይተሃል ይህም ቪዲዮ ደርሷል ኔ የኢትዮጵያ ውስጥ ያልተደረገ ነገር የለም። ምን ያልተደረገ ነገር አለ? መከላከያ ናምን? እንዴት ነው? ስርዓት ያልፋል፣ ጊዜ ያልፋል። ስርዓቱ ሲያልፍ እንነጋገራለን ስለባህሩ። ስርዓቱ ይለፍና ስለባህሩ እናወራለን። ውስጣችንን ሳናረም አንዳንድ እኮ ደፋር እኮ ነው። አንዳንዱ እኮ እንደ በቁስሌ ላይ ጨው እኮ ነው የሚነሰንሰው። እኮ ተቃጠል፣ ተንገብግብ እኮ የኢትዮጵያ መከላከያ ሰራዊት አደል እንዴ? ወንድሜን በካራ ሳርድ ያየሁት አይን ባይ በካራያ እንደዚህ ያርጉ። የኢትዮጵያ መከላከያ ሰራዊት አደል እንዲ አባቶችን ከገዳ ማምጥቶ ሲረሽን የነበረው ሬንጀሩ ለብሶ እንዲ። ከዛስ ቀይ ባር ብለህ ልትሸውደኝ ወላ ይበል ይህን የቆሰል የደማ ህዝብ ይቅርታ ሳትጠይቅ በትግራይ ላይ ጆኖሳይድ የፈጸሙት ለህግ ሳይቀርቡ አይደለም፣ ቀይ ባህር አንድ ዶሮ አላስመልስም። ምን ቀልዳለ? እንዲህ አንተ በመቶ ዓመት ታሪክ አሁን ላይ እንትን እያልክ በሁለት ዓመት ታሪክ እንድረሳው ለምን ትገፋፋኛለህ? ገና ከሁለት ዓመት አልሞላ፣ እንዴት ነው ግን የሚያስቡት? ወላሂ በል እስኪ እውነትህን እንደሆነ ትለዋለህ። እንግዲህ እንደዚህ አይነት ሀዛ ከላም ሳሂህ ወይኔ የሚጣየኔ ፍቅር ማ ማይፎን መስጠይቀኝ ታውቃለህ። ደውልልሻለሁ ጽፍልሻለሁ፣ አለሽ በላሽ ጠጣሽ። ምነው ሹሞች አሉ እንደ ምነው እንደሌላው ቀን አታወራኝም? ፖለቲካ እያወራው ነበር ደግሞ ፊትሽን እያስገረፍሽ ነው ጥሩ አይደለም። እዚህ ሶስት መቶ ምናምን ሰው አለ። ለዛ እኮ ነው ስለማስብልሽ። ፖለቲካ ጀመርክ እንደ ተነጋገርን ቆይ። የፖለቲካ ጓደኛ ገስት ልንጣን አንቺ ቤት ፍቅር ማላፍ ገስት መጣለሁ አንቺ ቤት እዚህማ። ፖለቲካ እዚህ ላስገባ ሳይሆን አብይ አህመድ አሉ እና አብይ አህመድ አሉ ምናምን እዚህ ይቅርብሽ ማላፍ አምካሚንግ እሺ በቃ ጅቦዬ፣ እናወራለን በውስጥ ፍቅር። ቻው ጅቦ ጋ ወራሽ ብሎ ደግሞ ፎቶ አንዘቅዝቀው ይጫወትበት። እና ምዕመናን ወደ ዋናው ሀሳባችን ስንሄድ ይህንን ሁለት አመት የተደረገብንን ታሪክ ልታስረሱን አትሞክሩ። ቢያንስ የምታወሩትን ነገር ውቁ። ቢያንስ እንደአንድ ትግራዋይ ስታየው ባህር አስመልስ ከምትለው የፈጠረንባችሁ ያደረገንባችሁ ስህተት ስለሆነ እኔ በስሜ ቅርታ ጠይቃለሁ አይዞ እንዲ ሰው ትግራዊ እያንዳንዱ ቤት እያንዳንዱ ትግራዊ ቤት የሞተ ሰዋል የሞተ ሰዋል አንድ ሰው ሁለት ሰው እና ይቅርታ መጠየቅ አደለም እኔ አሁን ባህር እናስመልስ ና አን ዋጋ ምናምን አደለም የምትለኝ እኔ ይቅርታ በደረሰባችሁ ነገር መንግስት ተሳስቷል ይሄ መንግስት አውሬ ነው ለህግ መቅረብ አለባቸው ምናምን እያልክ ታጽናናኛለህ እባክህ እንጂ፣ መጥተህ ቀይ ባህር ታስመልሳለህ፣ አገሬ ሉዓላዊነት። እውነትህን ነው ሉዓላዊነት የሚያስከብረው ወታደር አይደል ገዳማት ውስጥ መስጊድ ውስጥ እየገባ አባቶችን ሲረሽን የነበረው። ይህን እንዴት ደርሳው ወንድሜ፣ ይህን እንዴት ደርሳው ምልልክ ጡት እንደቆረጠው አብይ አህመድ አንገት ቆርጧልኩ አንዴ መቶ ምናምን አመት ሳትረሳ እኔን የሁለት አመቱን ልታስረሳ መሞከርህ ግን ዋት ዋት! እንግሊዝኛ አቤት አነጋገር፣ አቤት እውቀት። ልብኻር እየ ንዛ ወዲ ኤርትራ ከመ ኣለና ኣምላኽ መስገን ሰላም ሰላም ኢትዮጵያውያን፣ ኤርትራውያን እስፔሻሊ ሰሜናውያን እንዴት ናችሁ? ሰላም ናችሁ ወይ? ቅድሚያ ለሰሜናው ይሰጠን። ቀጥል። ደህና ነን ወይ? እኔ የምለው ምን መሰለህ እኛ አንድ ህዝብ ነን። ይሄ አማራ፣ ትግሬ፣ ኤርትራዊ አንድ ህዝብ ነን። ይሄ ባህር ደግሞ ለሶስታችን ነው እንጂ ለሌላ የሚመለከተው የለም። ሌላ የሚመለከተው ካለ እዛ ኬንያ እንትን አለ ይሄ ሙንባሳ የሚባል እዛ ሙንባሳ መሄድ ይችላል። እዛ መዋኝ ወንድሜ። ሻቢያ ሻቢያዎች የተረገሙ ናቸው። እናፍቱ በሰሜናዊ አንድነታችን አልንጠራጠርም ብሎ በሰሜናዊ አንድነታችን ደግሞ ሻቢያን የምትለየው እንዴት መሰለ፣ አሁን ኢትዮጵያ ልብ ቅርጽ ሲያደርግ ቀይ፣ አረንጓዴ፣ ቢጫ፣ ቀይ ምናምን አለ ኤርትራውያን ሰማያዊ ነው የሚያደርጉት። ባህራቸውን ከልብ ነው የሚወዱት፣ እና ባህሩ የሰሜናዊ ነው ደቡቦች ምናምን አለ። አስወጣሁት። ምክንያቱም የተናገረው ነገር ለሕይወቴ አደጋ ነው። አብይ አህመድ እንዴት እንዲህ ትላለህ? አሁን እኔ መናገር ያለብኝ ስለ ችግሬ ነው። ስለ ወንድሞችን ስላረዱብኝ እ ስለ ቀይ ባህር መናገር አልፈልግም ወንድሞችን ያረዱብኝ የረሸኑብኝ ቪዲዮ እንደ ማስረጃነት እጄ ላይ ብዙ ቪዲዮ አለ። አማራዎች፣ እናንተን ማስረጃ የምትፈልጉ ከሆነ እልክላችኋለሁ። እናቴ ትሙት ብልጽግና እንዴት አድርጉ እንደገደለ የአማራን ወጣት ቪዲዮ አለኝ የኢትዮጵያ መከላከያ ለብሰው ጫካ ላይ ሲረሽኗችሁ ምናምን አማራዎች ግን እንደዚህ አይነት ቪዲዮዎች ታስቀምጣላችሁ ግን እንደ ታሪክ

አንዲ ይህንማ መርሳት የለብን እንድንረሳው ደግሞ አትገፋፉን። ባለ ሐራም ወለ ሐራም አለይኩም ለማንኛውም ስለ ትግራዋይ እና አንዳንድ ተጋሩ አንድ ያስገባኝ ግደፍ ከሞ ይትበል ወዲ ሻዕብያ ሓደ እንዲና ብሓባር እንዲና ክንሰርዕ ያው ውም ሬ እግዚአብሔር የኢሳያስ ደጋፊ ሁኜ ነው የምመጣው። በትግራይ ላይ ወንጀል የሰሩ ጄኔራሎች በትግራይ ላይ የሰሩትን ወንጀል ተናግረው ተናዘው ይቅርታ ጠይቀው ለፍርድ ቀርበው የዛኔ ከሀገሬ ጎን ልቆም ይችላሉ።

ሙሉ ወጪ እንጂ ቻሉልኝና፣ ልዝፈን እስኪ ጸምዶ የሚል ዘፈን ልዝፈን። እና ለማንኛውም ወዳችኋሉ። ረጅም ሰዓት ነው ቁጭ አልኩት። ዩቱቤን እየገባችሁ ላይክ፣ ሰብስክራይብ ምናምን አድርጉ፣ አትጥፉ። ወዳችኋሉ። ትግራይ ትስዕር። ሰሜናዊ ሓድነት በቲፒኤልፍ የበላይነት ወደፊት